ሰላም ጤና ይስጥልኝ፣ የተከበራችሁ ተመልካቾቻችን። ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን ተጀምሯል። መረጃዎችን ወደ እናንተ በማድረስ ሰብለ አበበ ከእናንተ ጋር ቆይታ ማድረግ ይሆናል። ቀዳሚ ወዳደረግነው ነው ወደ ሀገር ውስጥ ጉዳያችን እናልፋለን። የኢትዮጵያ እንባ ጠባቂ ተቋም በበጀት አመቱ 240 አቤቱታዎችን መቀበሉን አስታወቀ። የኢትዮጵያ እምባ ጠባቂ ተቋም በበጀት አመቱ በይግባኝ ምርመራና ውሳኔ ማስፈጸም ከተመናመኑ ስራዎች የይግባኝ መዝገቦች ሁለት መቶ አርባ አቤቱታም ተቀብለዋል። ይህም ሰባ ሁለት በመቶ የእቅዱን ማሳካቱን የተቻለበት መሆኑን በኢትዮጵያ እንባ ጠባቂ ተቋም የህዝብ ግንኙነት ስራ አስፈጻሚ የሆኑት አንድ ላይ ወርቄ ለብስራት ራዲዮ ተናግረዋል። እንዲሁም ሁለት መቶ አስራ ስድስት መዝገብ አቤቱታ አልባ የተሰጠ ሲሆኑ፣ ሀያ አራት መዝገቦች በይግባኝ ክትትል ሂደት ላይ ይገኛሉ በፍትህ መዋቅር ጋር በቅንጅት በመስራት በአርባ መዝገቦች ላይ ክስ ተመስርቶ በ22ቱ ውሳኔ ያገኘ ሲሆን ቀሪ አስራ ስምንት መዝገብ በክትትል ሂደት ላይ እንደሚገኝም ተናግረዋል። ከክስ አስፈጻሚ የተገኙ ውጤቶች መካከል ደግሞ በመንገድ ስራ ለፈረስ ቤት ስልሳ ሺህ ብር የካሳ ክፍያ መፈጸሙም ተችሏል። በፍርድ ቤት የቅጣት ውሳኔ የተላለፈባቸው መዝገቦች ደግሞ የአንድ ከተማ መዘጋጃ ቤት ስራ አስኪያጅን አስር ሺህ ብር እንዲቀጣም ተደርጓል። በቤኒሻንጉል ቡለን ወረዳ ለአስራ ሶስት ሰዎች የጥቅማ ጥቅም ክልከላ አንዳንዳቸው 13800 በአጠቃላይ 179400 ብር ክፍያን የደረጃ እድገት እንዲያገኙም ተደርጓል። የመፍትሄ ሀሳቦች ከተፈጸመላቸው ውስጥም በመቀሌ ለ330 አቤት ባዮች 37200 ካሬ ሜትር ቦታ እንዲያገኙ መደረጉን አቶ አንላይ ወርቄ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደንሽ መልስ ዘግባለች። በኢትዮጵያ ከመቶ ሺህ ሰዎች መካከል ሁለት መቶ ሀያ አምስቱ በልብና ደም ስር በሽታ ህይወታቸውን ያጣሉ ተባለ በኢትዮጵያ ተላላፊ ያልሆኑ በሽታዎች በተለይም የልብና የደም ስር በሽታዎች እየጨመሩ መምጣታቸውን የጤና ሚኒስትር አስታወቀ። ሚኒስትሩ ይህንን ያለው አንድም የልብ ሞት አታምልጠን በሚል መሪ ቃል በአለም ለ ሀያ ሰባተኛ በኢትዮጵያ ለ አስራ አንደኛ ጊዜ የሚከበረውን የአለም የልብ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫም ላይ ነው። የጤና ሚኒስቴር ዴታ ዶክተር ደረጀ ዱጉማ ለብስራት ራዲዮ እንደ ተናገሩት በአለም አቀፍ ደረጃ የልብና የደም ስር በሽታዎች ከፍተኛ ሞትን ከሚያስመዘግቡ መካከል ቀዳሚነት ተርታ ውስጥ ይጠቀሳሉ። አንድ ሶስተኛው የሰዎች ሞት የሚከሰተው በልብና በደም ስር በሽታዎች ሲሆን በኢትዮጵያ ተላላፊ ያልሆኑ በሽታዎች በተለይም የልብና የደም ስር በሽታዎች እየጨመሩ መምጣታቸውም ጠቁመዋል። ከመቶ ሺህ ሰዎች መካከል ሁለት መቶ ሀያ አምስቱ የሚሆኑ ዜጎች ከእነዚህ በሽታዎች ጋር በተገናኘ ህይወታቸውን እንደሚያጡ የገለጹ ዶክተር ደረጀ የአናናር ዘይቤ መለወጡም ሁኔታውን እንዳባበሰው ጠቅሰዋል። ይህም በከተሞች አካባቢ ጎልቶ እንደሚታይ የገለጸው ሲሆን እስሮ የድንገተኛ ድንገተኛ የልብ ህመም እንዲሁም ደም ግፊትን ህመሞችን ተከትለው የልብና የደም ስር በሽታዎች የበርካታ ህይወትን እየቀጠፉ ይገኛሉ። ህክምና ያልተደረገለት የደም ግፊት፣ የስኳር ህመም፣ በቂ የአካል ብቃት እንቅስቃሴ አለማድረግ፣ ለሲጋራ እዝ ተጋላጭ መሆን፣ የአልኮል መጠጥን አብዝቶ መጠቀም አጋላጭ መንስኤዎቹ ናቸው። በመሆኑም መስከረም 29 ቀን በሚደረገው ዓለም አቀፍ የልብ ቀን ላይም የተመረጠ መሪ ቃል የልብ ህመምን ሞት ለማስቀረት ሁሉም አካል በ በሚገባ መስራት እንዳለበት አመልካች መሆኑን ዶክተር ደረጀ ጨምረው ገልጸዋል። በአሎንም በተለየ ዝግጅት ለማክበር የታቀደ ሲሆን ጥቅምት ሁለት ቀን የጋራ ስፖርት መርሃ ግብር እንደሚከናወንም ተመላክቷል። ከሰማኒያ በመቶ በላይ የሚሆነው የልብና የደም ስር በሽታዎችን መከላከል የሚችል እንደመሆኑ ኢትዮጵያ ለጉዳዩ ትኩረት ሰጥታ እየሰራች እንደምትገኝም ገልጸዋል፣ ስትል ቅድስት ደጀን ይዘግባለች። በትግራይ ክልል የወባ በሽታ እንደ ወረርሽኝ እየታየ መምጣቱ ተገለጸ። በአንድ ሳምንት ውስጥ ከአራት ሺህ በላይ የወባ በሽታ ታማሚዎች ሪፖርት መደረጉን የክልሉ ጤና ቢሮ አስታወቀ። የትግራይ ክልል ጤና ቢሮ በክልሉ የወባ በሽታ በወረርሽኝ መልኩ እየታየ መሆኑን የገለጸ ሲሆን በአንድ ሳምንት ብቻ አራት ሺ ሰላሳ ሶስት ሰዎች በበሽታው ተይዘዋል። ይህም ካለፈው ሳምንት ጋር ሲነጻጸር የአስር ሁለት በመቶ ጭማሪ ያለው ነው ተብሏል። በክልሉ ውስጥ ካሉ ዘጠና ወረዳዎች በዘጠና በመቶዎቹ ማለትም ከ84 ወረዳዎች በላይ በተገኘው መረጃ መሰረት የፈረንጆች ሁለት ሺ ሀያ አምስት ከገባ ወዲህ አንድ መቶ ሰማኒያ አንድ ሺ ሁለት መቶ ስልሳ ስድስት ሰዎች በበሽታው መጠቃታቸው ተነግሯል። በዚህም ጊዜ ውስጥ አንድ ሰው ሞት መመዝገቡን ቢሮ አስታ እንደ ቢሮ መረጃ ከሆነ የወባ ታማሚዎች ጭማሪ ያስመዘገቡት ሽራሮ ከተማ ታይታ ማውጮ ታህታ አዲያቦ ና ማዕከላዊ አዲያቦ ወረዳዎች ሲሆኑ በወረዳዎቹ ላይ የወባ ምርመራ ከተደረገላቸው ሰዎች ሀያ ሶስት በመቶዎቹ ፖዘቲቭ ሆነው ተገኝተዋል። ይህንኑ ተከትሎ ቢሮ በወረርሺ መልኩ እየታየ ያለው የወባ በሽታ ስርጭት ለመግታት ማህበረሰቡ ራሱ ለወባ በሽታ ከሚያጋልጡ ነገሮች እንዲቆጠብ የሚታዘዝለትን መድኃኒትና የባለሙያ ምክር በአግ ቡ እንዲተገብር መልእክቱን አስተላልፏል። በተጨማሪም የወባ ትንኝ ለመራባት አመቺ የሆነውን አካባቢ በማጽዳት ተገቢ ቅድመ ጥንቃቄ ማድረግ ይገባል ያለ ሲሆን የወባ ምልክት የሚያሳዩ ሰዎች ደግሞ በአፋጠኝ ወደ ጤና ተቋም ማምራት እንዳለባቸውም አሳስቧል። ዩትዩብ የትራምፕ አካውንት ያገደበትን ክስ ለመፍታት 24.5 ሚሊዮን ዶላር ለመክፈል ተስማማ። ዩትዩብ በ2021 ትራምፕን ከመተግበሪያው ካገደ በኋላ ፕሬዚዳንት ዶናልድ ትራምፕ እና ሌሎችም ከሳሾች የቀረቡበትን ክስ ለመፍታት 24.5 ሚሊዮን ዶላር ለመክፈል ተስማምተዋል ሲል የፍርድ ቤት መዝገብ አስረድቷል። በክሱ መዝገብ መሰረት 22 ሚሊዮን ዶላር ለትራምፕ የዋይት ሀውስ እሴት አዳራሽ ግንባታ ድጋፍ የሚውል ሲሆን ይህም የትራምፕ እቅድ ግንባታ ከቀረጥ ነጻ የሆነ ተቋም ውስጥ ትረስት ፎር ዘ ናሽናል ሞል ተብሎ የሚጠራም ነው። ተጨማሪ 2 አምስት ሚሊዮን ዶላር በክሱ ላይ ላሉ ሌሎች ከሳሾች ማለትም የአሜሪካ ኮንዘርቫቲቭ ዩኒየን፣ አንድሪው ባይጋኒ፣ ኦስተን ፍሎፐር፣ ሜርሲ ቬርኒካ፣ ቫልዊስ ፍራንክ ቫላንቲን፣ ኬሌዴልና ናኦሚ ዋልፍን ጨምሮ የሚሰጥ ይሆናል። የዩትዩብ ባለቤት የሆነው የጎልግል ቃለ አቀባይ በጉዳዩ ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። ጃንዋሪ ስድስት ሁለት ሺህ ሀያ አንድ በዩናይትድ ስቴትስ ካፒቶል ላይ የተፈጸመውን ጥቃት ተከትለው ዩቱብ ትራምፕን አካውንት አግዶ የነበረ ሲሆን በወቅቱ የተለጠፈ ቪዲዮ አውድን ይቀሰቅሳል፣ እንዲሁም የዩትዩብን ፖሊሲ ይሰጣልን ብሏል። መራጮች ከምርጫ በፊት ከዋና ዋና ብሔራዊ እጩዎች እኩል መስማት እንደሚችሉ በመጥቀስ የትራምፕን ቻናል በሁለት ዓመት በኋላ ወደ ነበረበት ተመልሷል። የትራምፕ ክስ ዩትዩብ ላልተወሰነ ጊዜ ከመድረክ በመከልከል ህገ መንግስታዊ የመነጋገር መብቴን እንዳልጠቀም ከልክሎኛል የሚልም ነበር። የቬንዙዌላ ፕሬዚዳንት ማዱሮ አሜሪካ ጥቃት ከፈጸመች የአስቸኳይ ጊዜ አዋጅ ለማወጅ ዝግጁ መሆናቸውን ተናገሩ። የቬንዙዌላ ፕሬዚዳንት ኒኮላስ ማዱሮ በቬንዙዌላ አደንዛዥ እጽ የሚያዘዋውሩ ጀልባዎች ናቸው በሚል ዩናይትድ ስቴትስ ጥቃት መፈጸሟን ተከትሎ በተፈጠረው ስጋት ላይ የአስቸኳይ ጊዜ አዋጅ ለማወጅ ዝግጁ ነኝ ብለዋል። ዛሬ የምክክር ሂደት ተጀምሯል። በህገ መንግስቱ መሰረት አስቸኳይ ጊዜ አዋጅ ለማወጅ እና ቬንዙዌላ በአሜሪካ ወታደራዊ ጥቃት ከተሰነዘረባት ህዝባችንን፣ ሰላማችንንና መረጋጋታችንን ለመጠበቅ ያስፈልገናል ሲሉ ማዱሮ በቴሌቪዥን በተላለፈ መግለጫ አስታውቀዋል። ቀደም ሲል ምክትል ፕሬዚዳንት ጄልሲ ሮድሪጌዝ ለውጭ ዲፕሎማት እንደተናገሩት ማድሮ ዩናይትድ ስቴትስ በትውልድ ሀገራችን ላይ ጥቃት ለመሰንዘር በመድፈሯ በመከላከያና በጸጥታ ጉዳይ ላይ ልዩ ስልጠናን የሚሰጣቸውን አዋጅ ፈርመዋል ሲል ተናግረዋል። አዋጁ ማድሮ ወታደሮችን በመላው ሀገሪቱ እንዲንቀሳቀሱና ወታደራዊ ስልጣንን በህዝብ አገልግሎቶችና በነዳጅ ኢንዱስትሪ ላይ እንዲሰጥ ያስችላል። ይህም የሆነው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ስምንት የጦር መርከቦችን በኒውክሊየር የሚንቀሳቀሱ የባህር ሰርጓጅ መርከብና ኤፍ ሰላሳ አምስት ስውር ተዋጊዎችን ከቬንዙዌላ የባህር ዳርቻ ወደ ዓለም አቀፍ ውሃ በማሰማራታቸው ነው። ይህም የአሜሪካ ሀይል ወደ ፖርቶ ሪኮ በተላኩት የኤፍ ሰላሳ አምስት ተዋጊዎች በመታገዝ በካራቢያን ውቅያኖስ ውስጥ ትልቁ የአሜሪካ ባህር ኃይል አሰማርቶታል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎችን ወደ እናንተ በማድረስ ነው የሰብል አበበ ከእናንተ ጋር የጋራ ቆይታ አድርጌ ነበር። ሰላም።